ሰላም ጤና ይስጥልን። የመጋቢት 19 2017 የሶከር ኢትዮጵያን አጫጭር መረጃዎች እንሆ ትውልደ ኢትዮጵያውያን ተጫዋቾች ለኢትዮጵያ ብሔራዊ ቡድን ሊጫወቱ ስለመሆኑ ተሰምቷል። በዓለም ዋንጫ የማጣሪያ መርሃ ግብሩን በሞሮኮ ከግብጽና ጅቡቲ ጋር አከናውነው የተመለሰውን የኢትዮጵያ ብሔራዊ ቡድን የተመለከተ ጋዜጣዊ መግለጫ በትናንትናው ዕለት በኢትዮጵያ እግር ኳስ ፌዴሬሽን የመሰብሰቢያ አዳራሽ በአሰልጣኝ መሳይ ተፈሪና በፌዴሬሽኑ ስራ አስፈጻሚ አቶ ባህሩ ጥላውን አማካኝነት መሰጠቱ ይታወሳል። በሞሮኮ በነበሩ ጨዋታዎች ላይ በአካል በመገኘት ሲመለከት ከፌዴሬሽኑ አመራሮች ጋር የታየውና በተደጋጋሚ ትውልደ ኢትዮጵያውያን ተጫዋቾች ለሀገራቸው እንዲጫወቱ ጥረት ሲያደርግ የሚስተዋለው ዴቪድ በሻ ጥረቱ ሊሰምር እንደሆነና ፌዴሬሽኑም ከዴቪድ በሻ ጋር ርቂ ውይይትን በስፍራው ማድረጋቸውን እንዲሁም ከውጭ ጉዳይ ሚኒስቴር በዚህ ረገድ ተቀባይነት ስለማግኘታቸው የፌዴሬሽን ዋና ስራ አስፈጻሚ በመግለጫው በዋናነት ያነሱት ሀሳብ ሆኗል። አያይዘው አቶ ባህሩ ሂደቱ ህግን በመከተል ይህንን ጉዳይ ለመጨረስ ዓለም አቀፍ ልምድ ካለው የስፔን የህግ ተቋም ጋር እየሰሩ መሆኑን አውስተዋል። በመጨረሻም በቅርቡ ኢትዮጵያዊ ደም ያላቸው ተጫዋቾች ሀገራቸውን ሊያገለግሉ እንደሚችሉ በእለቱ ተጠቁሟል። ለሶስት አመታት በኢትዮጵያ ፕሪምየር ሊግ የተጫወተው ግብ ጠባቂ የጨዋታ ውጤት በማጭበርበር ክስ ተመሰረተበት። የቀድሞ የቅዱስ ጊዮርጊስ ግብ ጠባቂ ኬንያዊ ፓትሪክ ማታሲ የጨዋታን ውጤት ለማጭበርበር ሲደራደር የሚያሳይ በሚስጢር የተቀዳ ተንቀሳቃሽ ምስል ስለተገኘበት በጨዋታ ማጭበርበር ክስ ቀርቦበታል። ተጫዋቹ በአንድ ተሽከርካሪ በቀኝ የኋላ መቀመጫ ላይ ተቀምጦ ከካሜራ ውጪ ከሆነ ሰው ጋር ሲደራደር በተንቀሳቃሽ ምስሉ የሚታይ ቢሆንም ምስሉ የተቀረጸው ትክክለ ዝቅተኛ ቀን ግን አይታወቅም። ከዚህ ቀደም ለኢትዮጵያዊ ክለብ ቅዱስ ጊዮርጊስ ጨምሮ ለአገሩ ክለቦች ቱስካር፣ ፖስት ሬንጀርስ እና ሊኦፓርድስ የተጫወተው የግብ ጠባቂ ከዚህ ቀደምም መሰል ተግባራት ላይ ሲሳተፍ እንደቆየም ብዙዎች እየጠቀሱ ይገኛል። በአሜሪካ ቴክሳስ የሚገኘው ኬንያን ሪፖርትስ የተባለ መገናኛ ብዙሀን ተጫዋቹ በጨዋታ ማጭበርበሮች እየተሳተፈ እስከ 12 ሚሊዮን የኬንያ ሽሊንግ እንዳገኘም ይፋ አድርጓል። በሁለት አጋጣሚዎች የኬንያ ፕሪምየር ሊግ ኮከብ ግብ ጠባቂ በመሆን የተሸለመው ተጫዋቹ በጨዋታ ማጭበርበር ላይ ተሳትፏል የሚለው ዜና ይፋ ከሆነ በኋላ ጉዳዩ በኬንያ ጨምሮ በሀገራችን እግር ኳስ ቤተሰብ ዘንድ ከፍተኛ መነጋገሪያ ከመሆን በዘለለ ከአመታት በፊት በተከናወኑ ጨዋታዎች ላይ የተከሰቱ አጠራጣሪ ክስተቶችን በተንቀሳቃሽ ምስል እያስደገፉ ቁጣና ቁጭታቸውን በመግለጽ ላይ ይገኛሉ። የኬንያ እግር ኳስ ፌዴሬሽን ጉዳዩን በማህበራዊ ትስስር ገጾች በመዘዋወር ላይ ያሉ ተንቀሳቃሽ ምስሎችን የተመለከተ መሆኑን በመግለጽ ከፊፋ ካፍ እንዲሁም ከሌሎች የሚመለከታቸው ከታቸው አካላት ጋር በመተባበር ምርመራ መጀመሩንም አስታውቋል። የኢትዮጵያ ሴቶች ፕሪምየር ሊግ ትናንት በተስተካካዩ የ15ኛ ሳምንት የቦሌና ቂርቆስ ጨዋታ መጀመር የቻለ ሲሆን በዛሬ ሁለት ደግሞ የ18ኛ ሳምንት ጨዋታዎች ሲከወኑ በመጀመሪያ ቀን መርሃ ግብር ሁለት ጎል ብቻ የተቆጠረበት ሆኗል። ረፋዱን የተካሄደው የሳምንቱ የመክፈቻ ጨዋታ አርባ ምንጭና መቻልን አገናኝቶ ያለ ጎል ሲጠናቀቅ፣ ሐዋሳ ከተማና ልደታ ክፍለ ከተማን ያፋለመው የከሰዓቱ ጨዋታ አንድ ለአንድ ተጠናቋል። በርካታ ተመልካቾች ሰዎች በታደሙበት ጨዋታ ልደታዎች ከቅጣት ምት ያሻሙትን ኳስ ጸጋ ንጉሴ በግንባር ጋይታ በራሷ ላይ ስታስቆጥረው የሐዋሳን የአቻነት ጎል ደግሞ እጸገነት ግርማ ከመረብ አሳርፋለች። ነገ ድሬዳዋን ከአዳማ ረፋዱን፣ እሁድ ደግሞ ባህርዳርን ከኢትዮ ኤሌክትሪክ፣ ሲዳማ ቡናን ከኢትዮጵያ ንግድ ባንክ ጋር ሲያገናኝ፣ ሰኞ በአንጻሩ አዲስ አበባን ከቦሌ አንበርቾን ከቂርቆስ ጋር የሚያገናኝ ይሆናል። ሊጉን ንግድ ባንክ በ45 ነጥቦች፣ ሐዋሳ በ34፣ ሲዳማ ቡና 32 ከ1 እስከ 3 ሆነው ሲመሩት ሴናፏ ቁማም በ17 ጎሎች ከኢትዮጵያ ንግድ ባንክ የከፍተኛ ግብ አስቆጣሪ ሆና የምትመራ ይሆናል። የኢትዮጵያ ከፍተኛ ሊግ የምድብ ለ የ18ኛ ሳምንት ጨዋታዎች ዛሬ በተደረጉ ሶስት መርሃ ግብር ተጀምሯል። በአዲስ አበባው አበበ ቢቂላ ስታዲየም ላይ በተከናወነው የዛሬ መርሃ ግብር የአሰልጣኝ ክፍሌ ቦልተናው አላባ ከተማ ኦሜድላን ሁለት ለአንድ በመርታት ከመሪው ነገሌ አርሲ ጋር በነጥብ እኩል በመሆን በጎል ጫንሶ ሁለተኛ ላይ መቀመጥ የቻለበትን ውጤት ሲያስመዘግብ አዲስ አበባ ዩኒቨርሲቲ ከሻሸመኔ ጋር አንድ ለአንድ ሲፈጽሙ የአሰልጣኝ መሐመድ ኑር ንማው ስልጤ ወራቤ በበኩሉ ቦዲቲን አንድ ለዜሮ ረቷል። ነገ ቅዳሜ ደሴ ከተማ ከመሪዎቹ ላለመራቅ ከአክሱም ከተማ ጋር ሲጫወት፣ እሁድ ደግሞ የካ ከመሪው ነጌሌ አርሲ፣ ሱሉልታ ደግሞ ከሌላኛው ብዙም ከላይ ካራቀው ንብ ጋር ይጫወታል። ምድቡን ነጌሌ አርሲና አላባ በጎል ተበላልጠው በ36 ነጥቦች አንደኛና ሁለተኛ ሲሆኑ 32 ነጥብ ያለው ደሴ ከተማ በአራት ነጥቦች አንሶ ሶስተኛ ላይ፣ ንብ ደግሞ በ31 ነጥቦች አራተኛ ላይ ተቀምጦ ይገኛል። በሐዋሳ እየተደረገ ያለውና ሸገር ከተማን ወደ ፕሪሚየር ሊጉ ማሳደጉን ያረጋገጠው የምድባ የአስራ ዘጠነኛ ሳምንት ጨዋታዎች በኢትዮጵያ ዋንጫ መርሃ ግብር ምክንያት ሰኞ መደረግን ይጀምራሉ። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች ከነገ ጀምሮ መደረግ ይጀምራሉ። ስምንት ክለቦች ብቻ የቀሩበት የኢትዮጵያ ዋንጫ ጨዋታ ነገ በሀዋሳ ሰው ሰራሽ ሜዳ ላይ በሚደረጉ ሁለት ጨዋታዎች ይጀመራል። ኢትዮጵያን በአፍሪካ ኮንፌዴሬሽን ዋንጫ ላይ የሚወክለውን ክለብ የሚለየው ይህ ውድድር ነገ ቅዳሜ ሲጀመር ቀን ሰባት ሰዓት ባህር ዳር ከተማን ከከፍተኛ ሊጉ ሸገር ከተማ ቀጥሎ ደግሞ ሲዳማ ቡናን ከሀዲያ ሆሳዕና ጋር ያገናኛል። በማግስቱ እሁድ መቻል ከኢትዮጵያ መድን፣ ወላይታ ድቻ ደግሞ ከሀዋሳ ከተማ ጋር የሚገናኙም ይሆናል